የቀድሞ ጓድ ኮሎኔል መንግስቱ ኃይለ ማርያም ልደታቸውን በማስመልከት ከረጅም ዓመታት በኋላ በቪዲዮ በመግባትም የኢትዮጵያ ህዝብን አመስግነዋል። ኮሎኔል መንግስቱ ኃይለ ማርያም የኢትዮጵያ ታላቅ መሪ የነበሩት በደርግ ዘመን የነበራቸው እጅግ የጎላ ሚና በተለይ በዋናነት በማስተዳደር ዙሪያም በተለይ እውቀትን ህብረተሰቡ ላይ ለማስፋፋት ያደረጉት ተጽዕኖ በቅርቡ ሽልማት መውሰዳቸውም የታወቀ ነው። ታዲያ 84ተኛ ዓመት ልደታቸውን በማስመልከት ለኢትዮጵያ ህዝብ መልእክት አስተላልፏል። ሁሉንም ኢትዮጵያዊ እንደምወዱ ጭምርም ትላንትና መሳቸው ለኢትዮጵያ ያደረጉት ነገርም በተለይ ደግሞም ታሪካቸውን በማስመልከት ያመለካከትና በተለይ የነጻነት ችግር እንጂ ለህዝባቸውና ለሀገራቸው ክፉ አስቦ እንዳልሆነ ጭምርም ነው። አዎ ደርግ ደካማ ጎን አለው። ግን ለህዝቡና ለአገሩ በጣም ሲያስብ እንደነበረ ጭምርም ተቃዋሚ ስኖር ሌላ መንግስት የሚገዳደር ሌላ ርዮት መጥቶ ሀገሪቷን ወደ ገደል ይዞ እንዳይገባ ነው፣ በማለትም በርካቶች ሀሳባቸውን ሲገልጹም ነበር። ታዲያስ ኮሎኔል መንግስቱ ኃይለማርያም በዚሁ ንግግራቸው የገለጹት የኢትዮጵያን ህዝብ ከልብ እንደሚወዱና በተለይ የኢትዮጵያን ህዝብ ምስጋና እንዳቀረቡ ጭምርም ነው። መልካም ምኞታቸውን በርካታ ኢትዮጵያኖችም አሁንም ከረጅም ዕድሜና ጤና ጋር እየተመኙላቸው ይገኛሉ። ሚኪነኝ ከሚኪታ ቦረንፎ ሚኪታ ቦረንፎን ለወቅታዊና ነዳጀር መረጃ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።